በቅርብ ቀን የምስራች አለን። የጂም ፈርኒቸር ሶስት ቅንጡ ሶፋዎች ከነኮፊ ቴብላቸው እንዲሁም ሶስት የምግብ ጠረጴዛ ከስድስት ዘመናዊ መቀመጫዎች ጋር ተሰናድተዋል። ይሄ ለእናንተ ነው። የሚዲያ ኤሌክትሮኒክስ ዘመናዊ ቤት ውስጥ መገልገያ ዕቃዎች፣ ፍሪጅ፣ የልብስ ማጠቢያ፣ የውሃ ማጣሪያና ሌሎችም አጓጊ ሽልማቶችን ልንሸልመው ነው ምን? ይሄ ብቻ! ለአጠቃቀም ምቹ የሆኑ ፈጣን የኢንተርኔት አገልግሎት ያላቸው አስር የዜድቲኢ ስማርት ስልኮች ዓባይ ቴሌቪዥን ለእርስዎ ያዘጋጃቸው አጓጊ ሽልማቶችን ይዘን ከችልንል ነው። እንዳያመልጥዎ! ከእርስዎ የሚጠበቀው የሽልማቶቹ ባለቤት የሚያደርጉ መልሶችን ለማግኘት የዓባይ ቲቪን የመዝናኛ ዩትዩብ ቻናል ሰብስክራይብ ማድረግ ነው። በየሳምንቱ ከሚለቀቁ ከዓባይ ቲቪ የተመረጡ የመዝናኛ ፕሮግራሞች ላይ ልዩ ልዩ አዝናኝ ጥያቄዎችን ስንጠይቁ በአጭር የጽሁፍ መልእክት 9355 ላይ በመመለስ እነዚህን አጓግ ሽልማቶች በእጆ እንዲገቡ ዝግጅታችን አጠናቀን በመገስገስ ላይ ነን። በቅርብ ቀን ይጠብቁን፤ ለጥያቄዎቻችን ትክክለኛ መልስ ለመለሱ እጣ እናወጣለን። እንሸልማለን! ዓባይ ቲቪ የኢትዮጵያ ምርጥ